ሞሳድ እጅግ በጣም ረቂቅ ውስብስብና ምስጢራዊ የስለላ ተቋም ነው። በሰላም መኖር ከፈለክ ሁሌም ለጦርነት ዝግጁ ሁን የሚለው አባባል የተጠነሰሰው በሞሳድ ነው። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በዓለም አስፈሪ የስለላ ድርጅት ሞሳድ ገጽታውንና ያከናወናቸውን ስምንት አስደናቂ ኦፕሬሽኖችን ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ይህ ዳርቲዩብ ነው። የምድራችን አስፈሪው የስለላ ድርጅት ሞሳድ ማን ነው? በ1949 የእስራኤልን የስለላና የደህንነት ተግባራትን እንዲያከናውን ሲባል ሐሞሳድ ሌሞ ኦዲን አልታፍጋኒ ማሆዲን ሞሳድ በሚል ስያሜ ተቋቋመ። ሞሳድ ያለምንም አዋጅና ደንብ የተቋቋመ የዓለማችን ብቸኛ የስለላ ድርጅት ነው። በሞሳድ ሥራ ማንም ጣልቃ እንዳይገባ ስለሚወስን ያለአንዳች ሕግ ዓለምን ይመራል። የሞሳድ ብዛታቸው የማይታወቁ የስለላ ሰራተኞች በየዓለም ሀገራቱ እንዳሸዋ ተበትነዋል። ሀገራችን ኢትዮጵያን ጀምሮ በሁሉም የዓለም ሀገራት ከወጥ ቤት እስከ ቤተ መንግሥት ከሀገራ ድንበር እስከ መንደር ከመማሪያ ቤት እስከ እምነት ቤት ድረስ አስፈላጊ መረጃዎችን ለማግኘት የሚያነፈንፉ፣ የዓለም ሕዝብን ውሎና አዳር የሚሰልሉ ሰላዮች አሉት። ይህ አስፈሪ ተቋም እጅግ በርካታ የሀገር መከላከል ሥራዎችን ሠርቷል። በዓለም የስለላ ታሪክ ከባድ የሚባሉ ተልኮዎችን በጥንቃቄ ማንም ሳይደርስበትና ምንም አይነት አሻራ ሳይተው ፈጽሟል። ሞሳድ ኪሃዶ የተባለ በጣም በከፍተኛ ምስጢር የተደራጀ የግድያ ቡድን አለው። ይህ የግድያ ቡድን ተልኮውን በዓለም ጫፍ ሁሉ እስራኤል ያልፈለገችውን ያጠፋል። ለሀገሪቱ የሚያሰጋትን ማንም ሰው ቢሆን ያለምንም አሻራ ጸጥረጭ አድርገዋል። ሞሳድ ልዕለ ሃያሏ ሀገር አሜሪካ እንኳን ያደረገችውን ብቻ ሳይሆን የምታስበውን ሳይቀር አነፍንፎ ይደርስበታል። ሞሳድ በስለላ ዓለም ውስጥ ከዓለም በቀዳሚነት ዙፋን ላይ ይቀመጣል። ሞሳድን ማምለጥ አይቻልም የተባለው ዋነኛ ምክንያት ደግሞ ይህም በረቀቀ የስለላ ተግባሩ መቼምና የትም ቦታ የሚፈልገውን የሚያገኝ ከባድ ተቋም በመሆኑ ነው። የእስራኤሉ የስለላ መሥሪያ ቤት ሞሳድ ስኬታማ ኦፕሬሽኖች። ሞሳድ በጣም በርካታ ስኬታማ የሚባሉ ተልእኮዎችን በተለያዩ የዓለም ክፍሎች ውስጥ በማካሄድ ዝናን ያተረፈ ተቋም ነው። እስቲ የዚህን የዓለም ቁንጮ የስለላ ድርጅት ካከናወናቸው በርካታ ተግባራት መካከል ስምንቱን አስደናቂ ኦፕሬሽኖችን እናውጋችሁ። አንደኛ፣ አዶልፍ ኤክማን የናዚ ጦር አዛዥ። ሞሳድ ከሚታወቅባቸው የስለላ ሥራዎች አንዱ በአውሮፓውያኑ በ1960 የናዚ የጀርመን የጦር መኮንን የሆነውን አዶልፍ ኤክማንን ከአርጀንቲና አፍኖ ያመጣበት ሴራው አንዱ ነው። ሆሎኮስት ተብሎ የሚጠራው የአይሁዶች ጭፍጨፋን ካቀናበሩ የናዚ መኮንኖች መካከል አንዱ የሆነው ኢክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች ውስጥ በርካታ አይሁዶች እንዲገደሉ አድርጓል። በወቅቱ ስድስት ሚሊዮን አይሁዶች በናዚ ጀርመን ተገድለዋል። ኢክማን ሁለተኛውን የዓለም ጦርነት ከተገባደደ በኋላ በተለያየ አገራት ሲደበቅ ቆይቶ በስተመጨረሻም መኖሪያውን አርጀንቲና አደረገ። ከዚያም ዐሥራ አራት ሰላዮች ያሉት የሞሳድ ቡድን ኢክማንን አፈላልጎ ከደቡብ አሜሪካዊቱ አገር አርጀንቲና አፍኖ ወደ እስራኤል በማምጣት ለፍርድ በማቅረብና በሞት እንዲቀጣ አድርጓል። በጣም የሚገርመው ሄክማን ከአርጀንቲና አየር መንገድ ታፍኖ ወደ እስራኤል በሚወሰድበት ሰዓት የአርጀንቲና ባለሥልጣን ሀገራቸው ምድር በሚገኝ የእስራኤል ኤምባሲ ውስጥ ታላቅ ግብዣ ሲደረግላቸው ነበር። ሁለተኛ የሞሳድ በኢንቴቤ ከተማ የዘጠና ደቂቃዎች ኦፕሬሽን በኡጋንዳ በምሥራቅ አፍሪካዊቱ አገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደው የኢንቴቤ ኦፕሬሽን ከሞሳድ ትልቅ ድሎች አንዱ ተደርጎ ይቆጠራል። ሞሳድ የደህንነት መረጃዎችን ሲያቀርብ የእስራኤል ወታደራዊ ኃይል ደግሞ እጅግ